ሰላም ጋናት ላይ ወደ ተመልካቾቻችን የምትከታተሉት ዲያስፖራ ሚዲያ ኔትወርክ ነው። የምንገኘው ፒድመንት ሆስፒታል ነው። ይህ የሚገኝበት ኦዲቶሪየም ሻሄን ኦዲቶሪየም የሚባል ነው። አትላንታ ከተማ ያለን ለዚህ ዝግጅት ዶክተር ተስፋዬ ተቢና እና ዶክተር ኦፕሴ ኢትዮጵያን የልብ ሕሙማን ለመርዳት የልብ ደራሽ ለመሆን የተዘጋጀ ነው። ሰላም፣ ጤና ይስጥልኝ። ስሜ ዶክተር ኦክስነት መረት ይባላል የሀርተታክ ኢትዮጵያ የበጎ አድራጎት ድርጅት ዋና ስራ አስኪያጅ ሚሄ ማገለግለው። እንደምታውቁት ሀርተታክ ኢትዮጵያ ከሁለት ዓመት በፊት የተመሰረተው ወደ ኢትዮጵያ ሀገራችን እየሄደ በልብ ህሙማን የተሰቃዩ ላሉት ወገኖቻችን የነፃ የሕክምና አገልግሎት እየሰጠ ነው የቆየው። ሶስት ጊዜ ኢትዮጵያ ሄደናል። አሁን ደግሞ ለአራተኛ ጊዜ ጁላይ አራት እስከ አስራ ዘጠኝ ድረስ ኢትዮጵያ እንሄዳለን፣ ይህንኑ ነፃ አገልግሎት ለመስጠት እና አሁን ደግሞ እሱም አስመልክቶ የሽኝት እና የፈንድሬዚንግ ግብዣ እራት እያደረግን ያለ ነው። ለመጀመሪያ ጊዜ እሱ ላይም እንድትገኙልን በአክብሮት እንጠይቃለን። ለመላው ኢትዮጵያውያን በአትላንታና በአትላንታ አካባቢ ለምትኖሩ ሁሉ አብራችሁን ተሳተፉ ንውልን እንላለን ከዚህም ባለፈ ደግሞ በሌላ ስቴቶች ለምትኖሩ ሁሉ ይሄ ድርጅት የሁላችሁም ድርጅት ነው። አንድ ላይ ቆምን ሀገራችንን፣ ህዝባችንን በዚህ በልብ ህመም የሚሰቃዩትን አንድ ላይ ሆነን እንርዳ በማለት ከዚህም በፊት ተናግረናል። ይህንን ፋይፎይ ላይፍ የሚባል አምስት ብር በወር ኮንትሪቢዩት እያደረጋችሁ እንድትረዱን። ይሄ ግዴታ እዚህ መምጣት የለባችሁም። ብትመጡና አብረን ተገናኝተን ምን እየሰራን እንደሆነ የወደፊት እቅዳችንን ደግሞ ብንነግራችሁ ደስ ይለናል። እዚህ ለማትገኙ መገኘት ለማትችሉ ደግሞ ዌብሳይታችን ላይ ሄዳችሁ ሀርትታክ ኢትዮጵያ ዳር ኦርግ። እንደገናም ደግሞ በተለያየ ስቴቶች ላይም ቻፕተሮች አሉን። ፋይፎይ ላይፍ ካምፔናችን በየተለያየ ስቴት ስላለ እዛ ላይ እየተሳተፋችሁ እንድትረዱን በአክብሮት እንጠይቃለን። ነገ እንደምንገናኝ ደግሞ ተስፋ አደርጋለሁ። እግዚአብሔር ይስጥልኝ። አመሰግናለሁ።